ትልቅ ዕቃ ለምሳሌ ተጫውቻለሁ ኳስ ግን ያው ኳስ የሚጫወቱት በብዛት ወንዶች ናቸው። ከነሱ ከእነሱ ጋር ግን ኳስ ይጫወታለሁ አለኝ። ክላስ ስምንት ምናምን በጣም የማቋሸሽ ነው። ደግሞ የሚገርምሽ ነገር እና ምን ለመሆን ነው ምናምን እንደዚህ አይነት ነገር ይናገሩሻል። መጣሁ ዜና ሲናገሩ አልሰማሁም። እንደው ምን ልነግርሽ አልችልም። ውሃ እንደ ጣምቶች ለማድረግ ነገር ነው የሆነልኝ ስለ ፋርማሲ ምንም ነገር የለኝም። ሳይንስ ነው ስለተባለ ገባው ይሄ በቂ ነው አደለም። አገርሽንም የማኩራት ስሜትም ነበረው ለእኔ ምክንያቱም እኔ ያው እዚህ መጣሁ እንጂ ደግሞ ያልመጣሁባቸውም ሁኔታዎች አሉ። ጥያቄዎች ሻሻቸው እኔን የሚያነቡኝ አይነት ናቸው። እኛ ሰዎች ስራቸውን ሲያሰሩኝ ያው አስተምረውኛል። ና እየወቀስኳቸው አደለም፣ እንደው እያመሰግንኳቸው ነው። እዚህ ላይ ፈተናው እንዴት ነበር ትለኛልሽ? ኦ በጣም በኩራት አሳያት አለሁ እዚህ ከመጣሁኝ ከሰላሳ ዓመት በ ግን አክሰንቴና አልለቀቀኝም ምክንያቱም በፊትም በቀላሉ አለላቀቀሆነ አልለቀቀኝም አርዩ ፍሮም አፍጋኒስታን ይሉኛል አርዩ ፍሮም ካሪቢ አሪ ምንም ወላዩ ፍሮም አንድ ነገር ነው ነግሪያለሽ።